እስኪ ደፍተረው የት ነው ያለው? አስመርመረኝ በስልላት ትሄጃለሁ? የት ነው ያለኸው? መቼም እኮ ያው እንታወቃለን። ያው በስልላት አለው የምትለኝ፣ እኛ ለእኔ እኮ የማናቃችሁ እናንተ እኮ ታውቁናላችሁ ከህዝቡ ጋር አብራችሁ ስለምታሳድዱ

ስራ ስፈልግሃት መስተዋለሁ አዎ ፍቅረኛ ነኝ ማፈሪያ ፍቅረኛ ነኝ እንዲያውኑ እኮ ልታገባ ብላ ማለት ነው ሽምግልና ሌላት ልጁ አባረርኩት እሷ ላይ ሆኜ በቃ አልፈልግም ብላ አባረረችው? ለምንድን ነው የተባረረው ልጁ በምን ምክንያት ነው አንተ ያባረርከው

እሺ ሁላችሁም የምትሄዱት ተዘጋጁ። በስላሴ ስም ወይ ወይኔ። ሁላችሁም በስላሴ ስም ታዛችኋል። ወይኔ ወይኔ። ባጋይ ሳለንበት በስላሴ ስም ምንድን ነው የምትፈልገው ከኔ? ቆይ አንተ ግን ምንድን ነው የምትፈልገው? ምን ፈለኩ እኮ አንተ ነው የፈለከኝ እኮ የመጣሁ አንተ እንደዚህ ይዘግት አስተካክየኛለህ ምን አድርግ ነው የምትለኝ? እኔ ቆይ አንተ ምንም አመራጭ የለም እንግዲህ መናቀቅ ነው። በሰላሴ ስም ተይዘራል በል ባጋይ ሳለም በሰላሴ ስም ባጋይ ሳለም ስም

እግዚአብሔር ይመስገን። እንዴት ነሽ? እድሜ ይስጦታል አባት። ደህና ነሽ? ደህና ነኝ አባቴ። ደህና ነው እንደው አንቺ ወዳጄ ነሽ

ማታ ሉ አልተኛውም፣ አባቴ በቃ ለሊቱም ሙሉ ቁጭ አድርጎ አሳደገኝ። እንዲህ አይነት ነገር ያው ስትጀምሩ ማህበረተኞቻችን ብታማክሩ ጥሩ ነው። አንደኛ ጸሎት ይያዛል፣ ሰላም ልክ ይያዛል። ሁለተኛ ይገዘታል። አንዴ በለዛ ራሳችሁ ትጀምራላችሁ። አጅር ያባርራል፣ ወይ ደግሞ እናንተ ታባረራላችሁ። ከሁለቱ አንድ ግድ ነው፣ ወይ አንቺ ታባረራለሽ፣ ወይ እሱ ያባርራል። ስለዚህ ያ እንዳይሆን መመካከር መነጋገር ጥሩ ነው። ዞሮ ዞሮ አይዞሽ። አሚን። እኔ አባት፣ አሚን፣ እድሜና ጤና ይስጥዎት። ዳግም እድሜ። አመሰግናለሁ።